በመጀመሪያ ደረጃ ለመላው የሙስሊሙ ህብረተሰብ እንደዚሁም በመላው ዓለም ላይ የሚገኙ ሙስሊም ወንድሞቻችን፣ እህቶቻችን፣ እናቶቻችን እንደዚሁም በከተማ ላይ የሚገኙ ሁሉም መላው ማህበረሰብ እንኳን ለ1446ኛው የዒድ አልአድሃ የአረፋ በዓል

ከቀኖች ሁሉ ቁንጮ ቀን የዓረፋ ቀን ነው ያሉት የዛሬውን ቀን ነው። እንደዚሁም ደግሞ በሌላ በሌላ ሐዲሳቸው ነቢያችን አለይሂ ሰላቱ ወሰላም ሐጅ ብሎ ማለት አልሐጁ ዓረፋ ብለው ነው የተናገሩት። እና ዛሬ ያለንበት ቀን እጅግ ከባድ የሆነ ቀን ትልቅ የሆነ ቀን አላሁ ስብሓነሁ ወተዓላ ዲናችንን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

እዚህም ያለው ቤተሰባቸውን ንብረታቸውንም አላህ ይጠብቅልን። በዛሬው ቀን ሀገራችንንም አማን ሀገራችንንም ሰላም መሪዎቻችንንም ሰላም አላህ ያድርግልን። የተከበራችሁ የከተማችን ነዋሪዎች የዛሬውን ዒዱን በምናከብርበት ሰዓት ላይ የሀገራችንን ሰላም በመጠበቅ አንድነታችንን በመጠበቅ እንደዚሁም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 መላው የከተማችን ነዋሪዎች እንኳን ለአንድ ሺ አራት መቶ አርባ ስድስተኛው የዒድ አልአድሃ አረፋ በዓል በሰላም አደረሳችሁ ለማለት ወዳለው የዒዱን ዋናውን መግለጫ ማብራሪያ የሚሰጡን የተከበሩ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ዋና ጸሐፊ

በዘልማድ ለሚጠራው አረፋ በዓል በሰላም አደረሳችሁ የሚለውን መግለጫ ከዚህ በመቀጠል እንደሚከተለው አደርሳለሁ። የዒድ አልአድሃ አረፋ በዓል በመላው ዓለም በሚገኙ የእስልምና እምነት ተከታዮች ዘንድ በታላቅ ክብርና ከፍተኛ ሃይማኖታዊ ስነስርዓት የሚከበር ታላቅ ሃይማኖታዊና መለኮታዊ በዓል ነው። በዓሉ ከእስልምና እምነት አኳያ ሲታይ የእምነቱ መሰረቶች አንዱ ከሆነው የሀጅ ስነስርዓት ጋራ የተያዘ ሲሆን፣ የሃጅ ስርዓት ማከናወን ካዕባን መዘየርና እንዲሁም እዱሕያ በአገር ቤት ላሉ ሙስሊሞች ማረድ ሀዲ ደግሞ እርዱ በመካና በሚና ለሚገኙ ምእመናን በአረፋ በዓል የሚከናወን ዋና ዋና ሃይማኖታዊ ተግባራቶች ናቸው። ዒድ አልአድሃ ነቢዩላህ ኢብራሂም ልጃቸው እስማዒልን ዓለይሂ ሰላም በአላህ ስብሃነ ወተዓላ ትዕዛዝ ለማስታወት ቢዘጋጁ በምትኩ ሲዘጋጁ በምትኩ ሙክት ወይም በግ መቅረቡን የሚያስታውስ በመሆኑ የመስዋት በዓል ተብሎ ይጠራል። ኢድ አልአድሃ በዓል ከሃይማኖታዊ ፋይዳው ባሻገር ታሪካዊ ዳራው ነቢዩ ኢብራሂም ልጃቸውን ለአላህ ስብሓን ወተዓላ ለመስዋዕትነት ያደረጉት ቁርጠኝነትና ታዛዥነት የተሞላበት ውሳኔና ለመስዋዕትነት የቀረበው ልጃቸው እስማዒል ያሳየው የተለየና ፍጹም ያልተጠበቀ ጽናት እና ታዛዥነት የታየበት ተአምር።